ስሜ ደርባ ቤቻ እባላለሁ። ወገቤን አሞኝ ነው ዲስክ ተብዬ ሐኪም ቤት ሄጄ ነው ታይቼ ተመርምሬ በኤም አር አይ የመሀለኛ አጥንቴ ወደ ውስጥ ገብቶ ነበረ። በጣም እንደውም ኦፕራሲዮን ትሆናለህ ተብዬ በጣም ደንግጬ ነበረ፣ መት ለመናገር። ከዛ እዛ ሂጄ በቃ እኔ ተስፋ ቁርጬ ነበር። ከዛ ወደዚህ ሰው ጠቁሞኝ ነው፣ ወደዚህ ዮዳ የሚባል ተቋም ሰው ጠቁሞኝ ነው ወደዚህ የመጣት። ልክ ስመጣ ወደ ጎኔ ነው የሚሄደው እውነት ለመናገር ወደ ጎኔ ሲሄድ ያመኝ ነበረ። አሁን ግን ይኸው ሁለት ሳምንት ሊሆነኝ ነው። ኖርማሊ በጣም ደህና ነኝ። ለውጥ አለው። ወገቤም እንደ በፊቱ አይደለም። ኖርማል እየሆነ መጣ። ሁን እግሬ ወደ እግሬ እንትን ያለብኝ እንጂ በቃ በጣም ደህና ነኝ። እንደም ለውጥ አለው። ወደ ቦታ እየተመለሰልኝ ነው። ያው እንደኔ ሰው እንደዚህ ችግር ካለበት ካለ ቢመጣ ይሄ እዚህ ቦታ ላይ ቢታይ በጣም ጥሩ ነው። ለውጥ አለው። ፈዋሽ ነው። እንደውም ከዚህ ቅርና ቤተሰቦቼን ሁሉ ነው ይዤ የመጣሁት ልጄ ከልጄንም ጭምር ከባለቤት ጭምር እንደዚህ ወገባቸውን ስለሚታመሙ ይዤ መጥቼ ነው እነሱም አገልግሎት ላይ ናቸው እኔ ለውጥ ስላየሁበት ነው ልጆቼን ደውዬ ደውዬላቸው የጠራዋቸው ለዛ ነው ጠቋሙ ቆንጆ ነው በዚህ ቀጥሉበት ላውላ